አዬ ምነው እመብርሃን ኢትዮጵያን ጨከንሽባት? ምነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት ልቦሻሽን ታዞሪባት ፈተናዋን፣ ሰቃቀኗን፣ ጣሯዋን ይበቃል ሳትያት? አላንቺ እኮ ማንም የላት። አውሮፓ እንደ ሁት ናጋዋን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ ባጭ ጫንቃዋን እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት ነፍሷን ድጦ ያስበረከካት ስልጡን ብኩን መጻጉ እናት። እና ፈርቼ እንዳልባክን ሲርቀኝ ያህልሽ ውጋጋን አንች አንቺ ካጠገቤ አትራቂ፣ በርታ በይኝ መብርሃኔ፣ ቃል ኪዳኔ፣ እንዳልረሳት እንዳልዘነጋት ኢትዮጵያን። አዎ ብቻዬን ነኝ ፈራሁ፣ እሸሸግበት ጥግ አጣሁ፣ ምጽናበት ልብ አጣሁ። ማማ ኢትዮጵያን መንፈሴ ተፈትቶ እንዳይከዳት ይሰጋሁ አዋጅ የምሥራች ብዬ የትብት ምግቤን ገድፌ ከናቴ ማሕፀን አልፌ በኢትዮጵያ ማሕፀን አርፌ ካፈሯ አጥንቴን ቀፍፌ ደሜን ከደሟ አጠንፍፌ ከወዛ ወዟን ቀፍፌ በሕፃን እግሬ ድኬባት በሕልም አቅናፌ ከንፌ እረኝነቴን በሰብሏ በምድሯ ላብ አሳልፌ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ በጋው የረኛ አደባባይ ክረምት እንደወዙ ፍሳሽ በገጠር የደመና ዳስ በገደል የሸለቆ አዳራሽ ከቆቅና ከሚዳቋ ከጅግራ ጥረን ስተሻሽ በወንዝ አፋፍ ሐረግ ዝላይ መወርወር መንጠልጠል ጢሎሽ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ ከናዳ ጫፍ ሳር አጨዳ ለግት ላሜ ትንሽ ግጦሽ ለጥጃዬ የሌት ግርዶሽ ለጥማድ በሬዎቼ ራት ለማታቸው ትንሽ ድርቆሽ ለግልገሌ ካውሬ ከለል እማሳው ስር ጎጆ መትከል ለፀሐይ የሾላ ጠለል ለዝናብ የገሳ ጠለል ውሎ የንብ ቀፎ ማሰስ የአበባ እንቡጥ ሲፈነዳ የግጦሽ ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከምበል ሲል ከብቱ ለሆራ ሲነዳ ፈረስ ግልቢያ ስሸመጥጥ ከወፎች ዜማ ስቀዳ ልቤ በነፋስ ተንሳፎ በዋሽንት ዋይታ ሲከዳ ያቺን ነው ኢትዮጵያ የመላት እመብርሃን ረሳሻት። ያቺን የልጅነት ምሥራች፣ የሕፃንነት ብሥራት፣ የሳቅ የፍንደቃ ዘመን፣ የምኞት የተስፋ ብፅዓት ያቺን የልጅነት እናት አዛኝቱ እንዴት ብለሽ ጥርቶሽሽን ትነክሽባት ስሜን በስምሽ ሰይሜ በአገልግሎትሽ ሰዋትት ከዜማ ቤት ቅኔ ቤት ከድጓ ቤት መጻሕፍት ካንቺ ተቆራኝታ ዕድሌ ካንቺ ተቆራኝታ ነፍሴ ከቀፈፋ ደጀ ሰላም ከቤተልሔም ቅዳሴ አኮ ቀዶ ቀፎ ዳባ ለብሶ ቅኔ ዘርፎ ግስ ገሶ መቅደስ አጥኖ ማኅሌት ቆሞ በልብሰ ተክህኖ አጊጦ በብር አክሊል ተሸልሞ መብርሃኔ አንቺ ጽላት ነፍሴ ላይ በሳት ታትሞ የመናኒው የአባ ተድላ ሬድሆኜ አብሮኝ ታድሞ ሕይወቴ እምነትሽን ጸንሶ ሥጋ ፈቃዴ ተድሶ ለሕንጻሽ መዲና ቆሞ ለክብርሽ ድባብ ምሰሶ ስሜን በስምሽ ሰይሜ ሆነሽኝ የእምነቴ ፋኖስ ለዋዜማሽ ግሸን ማርያም ለክብርሽ ደብረ ሊባኖስ ስሮጥ በወንበሩ አኖርሽኝ ባንበሳው በቅዱስ ማርቆስ። ታዲያን ዛሬ ኢትዮጵያ ስትወድቅ ከምሰጭኝ ለፍርሃት ጦስ ምነው በረኝነት ዕድሜ አይኔን በጓጐጣት የሎስ የጋኔል ጥምብ አንሳ ከንፎ ወርዶ በጨለማ በርኖስ። ባክሽ መብርሃን ይብቃሽ፣ ባክሽ ምስለ ፍቁር ወልዳ ጽናት ስጭኝ እንድካፈል የእናቴን ኢትዮጵያን ፍዳ፣ ከነከሳት መርዝ እንድቀምስ ከነደደችበት እቶን፣ የእሷን ሞት እኔ እንድሞታት ገላዋ ገላዬ እንዲሆን። አዎን ብቻዬን ነኝ ፈራሁ መጸናበት ልብ አጣሁ። ተሸግበት ይጥጋጣው ሕፃን ሆኜ የርግብ ጫጩት አንዳንዴ ራብ ሲያዳክማት ችጋሪ ከጎጆዋ ገፍቶ እዛፉ ግርጌ ሲጥላት እናቷ በራ ደርሳላት በአክናፏ ሙቀት ታቅፋት እፍ እያለች ግንባራዋ ላይ ሕይወት ስትነፍስባት ወዲያው ነፍስ ትዘራለች ሽር ብር ትር እያለችኝ ባክሽ፣ አንቺማ አትራቂብኝ። መብርሃን እናቴ ትንፋሽሽን እፍበይብኝ፣ ጽናትሽን እፍበይብኝ። ወይም ይችን የሞት ጽዋ ጥላዋ ነፍሴን ካፈናት እንዳልጠጣት አሳልፊያት፣ መራራ ክንፏን ገንጥለሽ ቀጠሮ ቃሏን ግደፊያት። አለዚያም ጽናትሽን ስጪኝ ልጠጣው ኪዳኔ ውሉን የኔ ፈቃድ እምነትሽ ነው። ያንቺ ፈቃድ ብቻ ይሆን እንደ ጳውሎስ እንድጸና በፍርሃት እንዳልታሰር በውስጤ ከሚታገለኝ በስጋውሬ እንዳልታወር ለየዕለቱ ሞት እንዳልሰንፍ የኪዳኔ ቃል እንዳይነጥፍ ቃልሽ በህሊናዬ ዲብ ኀይልሽ በኋሴ ይረፍ ፍርሃት ቢያረብብብኝም አንቺ ካልሽኝ አልሰጋም። ኩርትም ብዬ የችልበት ይሸሸግበት አይጠፋም። የግማደ መስቀሌን ጉጥ እታገስበት አላጣም። አለዚያም አብቻ የነኝ ኢትዮጵያም ያላንቺ የላት አንቺ አጽኝኝ እንድጸናላት አስርጪብኝ የእምነት ቀንጃ ለስጋቴ አጣማጃቻ ለጭንቀቴ መቀነቻ። አዎን ብቻዬን ነኝ ፈራው! ሸሸግበት ጥግ አጣሁ ምጽናበት ልብ አጣሁ አስራ ዘጠኝ መቶ